ሰው ማግኘት አታውቂም ማነው ጋ ለአንድ መልስ አንዳንድ ሰር ብቻ ሁሉም ላይ አሌክስ አይሆንም የምትወጂው ሰው አሌክስ ሆኗል ልታገኙ የምትፈልጊው ሌላ ሰው ነው መሆን አለበት ሌላ ሰው የለም

በእናንተ ቋንቋ ነው። ምኑ ፈተናው? ፈተና ኮ ደግሞ ኤዘርሲስ ነው። ስማ ሰባተኛው ወር ላይ ኮ ልመጣ ነው። ወደ ስሙስ አይ ደግሞ የለውም። ወደ እናንተ ልመጣ ነው። ማርያም እንበል ገደልኩ ነው አብረን ደረሰ ማርያም፣ ሰባተኛው ወር ላይ ልትመጣ ነው። መጀመሪያ ኖሮ የሚመጣለው ከዛ ሾለን አድርገ ወደ ጀርመን እንመለሳል። ምንድን ነው አንተ የእኛን አገር መሸጋገሪያ ነው የምታረጋት ኖሮ፣ ደርሰህ ሳትመጣ ቦርደር ላይ ደርሰህ እንኳን የተመለስ መሳቅ ያለ ምንድነው? ቦርደር ቦርደር የሚያስኬድ መሀል መሀል ላትገባም እ ዳርዳር መሄድ ትወዳለህ ወይስ መሀሉን አላውቀውም እያልክ ነው። ኧረ ወገን ወዴት እየሄድን ነው? ወይ እመጣና ጄኔቭም ሄዳለሁ። በጣም ማግኘት የምፈልገው ትልቅ ሰው ስላለ የምር እመጣለሁ እኮ። ደስ ይለኝ ነበር።